ፊራኦል ኢተቻው ላሽም ታውቃላችሁ ሀብታሙ ሀብታሙ አሜሪካ የሚቀመጠው ስለ ሙስሊሞች የሆነ ነገር ይላስ። የትም አገር ሴት የማላውቀው ከተማ ሴት ጉግል አድረግ የሚበላው ሙስሊም ምግብ ቤት ለምን ሀራም ነገር አያደረጉም? እነሱ ሀላል ነው ኤቭሪቲንግ ሀላል ነው የሚያደረጉ ሙስሊም ስለ የዝም ብሎ ሂጃብ ሳያደረግ ምናምን እየዘለለ የሚኖረው የጭፈራ ቤቱ የሚጨፍረውን አይደለም። ሰበር ዜና ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተሰጠ አስቸኳይ መግለጫ ነው። መግለጫውም የሚመለከተው የትምህርት ሚኒስትርን ነው። አላህ ይዘንላቸው፣ እኛም የአላህን እንደርሱም ተመላሽ ነን። በጣም ልብ የሚነካ ግጥም ገጥሟል። አንተኑ ፍለጋ ጨርቄን ማቂን ትቼ ሀገሬን ለቅቄ የቤትህ መጥቼ ለበይ ከያ አላህ ይኸው መልስ ሰጠው። ቤትህን ለዘይር ሁሉን ጥዬ መጣው። ኡምራዬን አርጌ አንተኑ ፍለጋ፣ ውዱን ነብይህን ለዘይር ስተጋ አልጀባይ በለው ያ አላህ። ልጆች የሌሉትን አላህ ልጅ ስተው፣ ትዳር የሌለውን አላህ ትዳር ይስተው። በትዳር ላይ የማይግባቡትን አላህ አግባባችሁ የት ነህ የት ነሽ የት ናችሁ?

እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አልፍኩላችሁ። ያጀማ ሁላችሁም ተጠንቀቁ። ይህንን ቪዲዮ እንመልከት፣ ለብዙዎችም ይጠቅማል ብዬ ስላሰብኩ ነው። የትና የትነሽ የትናች ቤተሰቦች ለጥንቃቄ ያክል ነው። ይሄን ነገር ብትሰሙ ታተርፉበታላችሁ እንጂ አትጎዱበትም። ተጠንቀቁ፣ ተጠንቀቁ። ሙሉ ተሳፋሪ ይዘው ሹዋሹዋ ጀምረዋል። ሙሉ ተሳፋሪ ይዘው ልጅ ያዘላለ አቅመደካማ አለ። አንድ ሶስት አራት ወጠምሻ ይደረግና፣ ሙስሊም ስታይል ሂጃብ የለበሰች አለች፣ ክርስቲያን ስታይል ነጠላ አጣጣለች አለች። ሶስት ሰው አራት ሰው ነው ወንበር ክፍት የሚሆነው። ሙሉ ተሳፋሪ ይዘው ሹዋ ውስጥ ትገባላችሁ ማለት ነው። አንደኛ ነገር፣ መኪና ውስጥ ከገባችሁ በኋላ ምንም የምታውቁት ነገር የለም። ለረዳቱ እናንተ ፊት ሂሳብ ይከፍላሉ። ሙሉ ተሳፋሪ ነው የሚመስላችሁ ማለት ነው። በሁለተኛ ነገር ደግሞ የትና የት ነሽ የት ናችሁ ካለ ረዳት መግባት የለባችሁም ብዬ አስባለሁ። ለምሳሌ መነሻ ቦታው አራብሳ ቢሆን ካራብሳ መገናኛ ከሆነ የሚሄደው መገናኛ ብሎ ይጥራ፣ ጣፎ ከሆነ የሚሄደው ጣፎ ብሎ ይጥራ። የት ነ ካለ ሿሿ ነው። ጣፎን ብትሉት እሺ ነው የሚላችሁ፣ አያትን ብትሉት እሺ ነው የሚላችሁ፣ መገናኛን ብትሉት እሺ ነው የሚላችሁ፣ ሜክሲኮን ብትሉት እሺ ነው የሚላችሁ፣ አላማው ሌላ ስለሆነ ማለት ነው። ይህንን ነገር ለመጠንቀቅ የመጀመሪያው ነገር ሁላችሁም በየሃይማኖታችሁ ዱዓ ማድረግ መጸለይ ነው። ከቤታችሁ ስትወጡ ማታ ላይ በጣም አደገኛ ነገር ነው። ገፍተው ይጥሏችኋል፣ ህይወታችሁን ይነጥቃሉ። ሞባይላችሁና ስልካችሁን እና ፎርሳችሁን ወስደው አይምሯችሁ። በሁለተኛ ነገር ደግሞ ጸልያችሁ ከወጣችሁ በኋላ ከመነሻ ቦታ ላይ ብትሳፈሩ ፌር፣ ማታ ላይ ብትሳፈሩ፣ ከተራ ቦታ ላይ ብትሳፈሩ ብዬ እመክራለሁ። ከተራ ቦታ ላይ ካልተሳፈራችሁ ደግሞ የት ነህ የት ነሽ ብሎ በሚጠራው ሳይሆን ትሄዳለች ትሄዳላችሁ፣ ብሎ መስመሩን የሚጠራ ጣፎ ከሆነ ጣፎ፣ መገናኛ ከሆነ መገናኛ እያለ የሚጠራው ብገቡ ሴቭ ነው። ላለው አመሰግናለሁ። እንግዲህ ብዙዎቻችን ይጠቅምናል ብዬ አስባለሁ። አዲስ አበባ ነው እንደዚህ አይነት ነገር የሚስተዋለው። እባካችሁ ጥንቃቄ አድርጉ። በተለይ ከውጭም ስትመጡ፣ ከዚህም ደግሞ ለጉዳይ አዲስ አበባ የምትሄዱ፣ አዲስ አበባ ውስጥም ያላችሁ ይህ መረጃ ይጠቅማቸዋል ብዬ ስላሰብኩኝ እንሻላህ እኔም እናንተንም ከእንደዚህ አይነት ሞላጫ ሞጭላፋ ሰዎች አላህ ይጠብቀን ለማለት እወዳለሁ። ለስልክ ብለው በጩብ ይወጉናል። ኪሶችን ውስጥ ጠቃሚ ገንዘብ እንኳን ስልክ እንኳን ደህና ስልክ ላንይዝ እንችላለን። ብዙ ነገር ያደርጉናል። በተለይ በምሽትም በቀንም ደግሞ ደግሞ አብዝዝ አድንዝዝ አድርገው ብዙ ተግባር ነው የሚፈጽሙት። ተሳፋሪ መስለው እርስ በርስ ስለሚግባቡ ብዙ ሌብነት እየተስፋፋ ስለሆነ ይህን ነገር ልንጠነቀቅ ይገባል። እንሻላህ በትናንትናው እለት እጅግ የሚያሳዝን መረጃ አቅርቤላችሁ ነበረ። አላህ ይዘንላቸው። እኛም የአላህ ነን ወደርሱም ተመላሽ ነን። እንግዲህ አርባ ሁለት የኡምራ ተጓዦች በመካ እና በመዲና አውራ ጎዳና ላይ እንግዲህ ህይወታቸው አልፏል። አደጋ ደርሶባቸው በሱ ተቃጥሏል ማለት ነው። እጅግ በጣም የሚያሳዝን መረጃ ነው። እንግዲህ ያ መላው ሙስሊሞችን መላው ሳዑዲን አሳዝኗል። በሳዑዲ አረቢያን እየሰማ ነው። ከዛ ጋር ተያይዞ እንግዲህ አንድ ወንድሜ በጣም ልብ የሚነካ ግጥም ገጥሟል። ስብሃነላህ እስኪ በጋራ እንመልከት። አንተኑ ፍለጋ ጨርቄን ማቄን ትቼ ሀገሬን ለቅቄ የቤትህ መጥቼ ለበይከ ያ አላህ ይኸው መልስ ሰጠው ቤትህን ልዘይር ሁሉን ጥዬ መጣው ኡምራዬን አርጌ አንተኑ ፍለጋ ውዱን ነብይ ይህን ልዘይር ስተጋ ስተጋ መዲና መንገድ ላይ በቃ ናካልከኝ፣ ይሄው መጣሁለ ታዲያ ምንገዶኜ መቼ ሲወጣሁት፣ አንተኑ ታንተኑ ፍለጋ እንጂ ጉዳይ የለኝ ድሮም ከዱንያ ጋር መጨረሻ እንደው ምን አማረልኜ አንተኑ ፈልጌ ቃንተው ስገናኘ ማንኛውም የአላህ ነን ወደ እርሱም ተመላሽ ነን። ግጥምና በጣም ልቤን ስለነካኝ ነው። ምን አይነት ያማረ መጨረሻ ነው። ስብናላህ አላህ ይወፍቀን እንደዚህ አይነት መጨረሻ። የሰው ልጅ መጨረሻው ሲያምር ቆንጆ ነው። ነገር ግን በህይወታችን ብዙ ነገር እናደርጋለን ብለን እናስባለን፣ እናቅዳለን፣ በአጭር መንገድ እንቀራለን። ስብናላ እናንተስ በዚህ ግጥም ምን ተሰማችሁ? ወደ ሌላኛው ዱአ ኡስታዝ ሊያደርግልን ነው። ማሻ አላ ወይም ላደርጋችሁ ላደርግላችሁ ሁላችሁም አሚን በሉ። እዚህ ቤት እንግዲህ ስም ለአልሐምዱሊላሂ ሰላም ዋለ ረሱሉልላሂ ሰብ ይህም ቤት ለመምጣት ለማየት ሞክራችሁ ወይም ደሙ ፈልጋችሁ ያልተሳካላችሁ አላህ ያሳካላችሁ ያ ረብ አልዓለሚን። የታመመ አላህ አፍ ያድርገው እንደዚ እምደሙ የተቸገረውን የተሰደደውን አላህ ለቤቱና ለሀገሩ ለቤተሰቦች የሚበቃ አላ ያደርገው፣ ያ ረብ። በቤት ክራይ እየተሰቃየ ያለ የግል ቤቱን አላ ጀባ ይበለው፣ ያ አላ። ልጆች የሌሉትን አላ ልጅ ይስጠው። ትዳር የሌለውን አላ ትዳር ይስጠው። በትዳር ላይ የማይግባቡትን አላ ያግባባቸው። እንደዚሁም ልጅ ወልዶ ደግሞ የልጅ መሃን የሆነ ወይም ደግሞ ወልዶ ልጅ ያልወጣለትን አላ ልጅ አላ ያስተካክልለት፣ ያ ረብ ልዓለሚን። ሀሳብ ጭንቀት ያለበትን አላ ያስወግድለት። በእዳ የተወጠራችሁ አላህ እዳችሁን ይፈልላችሁ ከዳ ነጻ አላህ ያደርጋችሁ ያ ረብ ልዓለሚን ያ አላህ ስነ ምግባር የጎደለንን አላህ ስነ ምግባራችንን አላህ ያሟዋላልን የስነ ምግባር ባለቤቶች አላህ ያድርገን የተቅዋ ባለቤት አላህ አድርገን ጀነት ልፍርዶስ አላህ ይወፍቀን ያ ረብ ልዓለሚን ደስተኛ በዱንያን በአራን ደስተኛ የሆነ ህይወትን ምንኖር ምንመራ ሰዎች አላህ ያድርገን ያ ረብ ልዓለሚን ያ አላህ ደስተኛ

ሱዳን ኦችንም ደግሞ አላህ ይነስራቸው አላህ ሀገራቸውን ሰላም አላህ ያርግላቸው። የኛንም ሀገር አላህ ሰላም አላህ ያድርግልን። ሰላም አላህ ያድርግልን። ሀገር ሊበጠብጥ ኡማውን ሊበጠብጥ የተነሳውን በራሱ ጊዜ አላህ ያድርገው። አደብ አላህ ይስተው። ያ ረብ አል ዓለሚን፣ ያ ረብ አል ዓለሚን اللهم صل አላሁ ሰሊ ያ ረቢ አ አልሐምዱሊላ፣ ረቢላ ሽክረን ኡስታዛችን። አሚን አሚን አሚን ብለናል። ሁላችሁም አሚን ከኔ እኩል እንዳላችሁ ተስፋ አድርጋለሁ። እንሻላህ መጅሊስ በስተመጨረሻ ዝምታውን ሰብሯል፣ አልደራደርም ብሏል። ምንድን ነው የተፈጠረው? እስኪ በጋራ እንመለከት። ሰበር ዜና ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተሰጠ አስቸኳይ መግለጫ ነው። መግለጫውም የሚመለከተው የትምህርት ሚኒስትር ነው። በሰሞኑን የትምህርት ሚኒስትር ባደረገውም ስብሰባ በዛ ላይ ብርሃኑ ነጋ የተናገረው ንግግር ሙስሊሙንና መጅሊሱን አስቆጥቷል። በዛ ላይ የተናገረው ንግግርም እንዲል ነበረ በሂጃብና በኒቃብ ጉዳይ ላይ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር ተስማምቻ ያለው ሂጃብና ኒቃብን በትምህርት ቤት ለማስቀረት ማለት ነው። ይህን ጉዳይ ተመልክቶ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዚ ሰዓት አሁን አስቸኳይ መግለጫ አውጥቷል። በትምህርት ሚኒስቴር በተደጋጋሚ እየተፈጸመ የሚገኘው ሙስሊምን ተማሪ ከትምህርት ገበታ የማራቅ ዘመቻ በአስቸኳይ ሊቆም ይገባል። የጠቅላይ ምክር ቤቱ ዋና ፕሬዝዳንት ሐጂ ኢብራሂም ቱፋ እንዳሉትም ከሆነ ሙስሊም ተማሪዎችን ብቻ ባለባበሳቸው ምክንያት እየተደረገባቸው ያለው ዘመቻ እጅግ አስነዋሪም ነው፣ የሀገራችን ተከባብሮ የመኖር እሴትንም የናደ ነው ብለዋል። አክለውም ሂጃብም ሆነ ኒቃብ የሙስሊም ሴቶች መገለጫ ሲሆን አንዱን ፈቅዶ አንዱን መከልከል አይቻልም ብለዋል። ሀገር ወዳዱ ሙስሊሙ ማህበረሰብ በትምህርት ሚኒስትር በተደጋጋሚ የሚደረግበትን በደል በትዕግስት ያለፈ ሲሆን የሚመለከተው የመንግስት አካል አስቸኳይ መፍትሄ እንዲያበጅለት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአሁኑ ሰዓት ባወጣው መግለጫ አትቷል። ሙስሊም ጠል መሆኑን በተደጋጋሚ ያሳየን ብርሃኑ ነጋ በሙስሊሞች ላይ ሰሞኑንም ሲቀጥፍ ነበር። ሂጃብና ሊቃብን በትምህርት ቤት ለመከልከልም እየሰራ እንደሆነ ግልጽ እየሆነ መጥቷል። ይሄን ቪዲዮ ሁላችሁም በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳር በጀማ ይሄ ቪዲዮ ለመላው እንግዲህ ሙስሊሞች፣ በተለይ ጉዳያችን አንገብጋቢ ጉዳይ ስለሆነ ይመለከተና ለብዙዎች ተደራሽ አድርጉት። ከመግለጫም አልፎ ጠንከር ያለ ነገር ያስፈልጋል ብዬ አምናለሁ። እንግዲህ ይህ ጠንከር ያለ መግለጫም ነው ብዬ አስባለሁ። ይህንን አይተው እንደዚህ አይነት አሁንም አግበስብሰው ይህንን መግለጫ አይተው ሰምተው ትምህርት ሚኒስቴርም አሁንም አቋሚን አለቅም የሚል ከሆነ እንግዲህ የምንመለከት ይሆናል። ለሚመለከተው አካል መፍትሄውን ጉዳዩን እንዲፈታ እንግዲህ ጥሪ አስተላልፈዋል መጅሊስ ማለት ነው። እንግዲህ ኒቃብም ሂጃብም ጭምር እንግዲህ ለማስቀረት ከመጅሊስ ጋር ተስማምቻለው እያለ ሲቀጥፍ ነበር ውሸቱ ማለት ነው። እና ያ ነገር ውሸትም እንደሆነ በዛ መልኩ መጅሊስ ዝምታውን ሰብሮ መግለጫ አውጥቷል። ይሄ ነገር ውሸት ነው። አሁንም ድረስ በተለያዩ ቦታ እንደዚህ አይነት ነገር ሊስተዋል ስለሚችል በተለይ ከፈተና ጋር ተያይዞ ከምናምን ጋር ተያይዞ ሙስሊሞች እህቶቻችን፣ ወንድሞቻችን ትልቅ ደረጃ እንዳይደርሱ ቤታቸው እንዲቀመጡ ትምህርት እንዳይማሩ የማድረግ ስራ በአንዳንድ ሙስሊም ጠሎች፣ አመራሮች ስላሉ እነዛን አሁንም መቃወም አለብን ብዬ አምናለሁ። ይህ እንግዲህ የመጨረሻ ይሆናል ብዬ አስባለሁ። እንሻአላ ለማንኛውም እህት ወንድሞቻችን ባሉበት አላህ ይጠብቃቸው ለማት ወዳለው ትምህርታቸውን ተምረው ትልቅ ደረጃ እንደሚደርሱ ሀገራቸውን እንደሚያስጠሩም ተስፋ አድርጋለሁ። ፊራኦል ኢተቻ ሁላችሁም ታውቃላችሁ። ሀብታሙ ሀብታሙ አሜሪካ የሚቀመጠው ብዙ ሰዎችን ሲረዳ የነበረው እና ማስተራብነት ለእነማ ለእነማ እየሰጠ ገንዘብ እንትን ሲል ሲረዳ የነበረው ስለ ሙስሊሞቹ የሆነ ነገር ይላል። እስኪ ቪዲዮን በጋራ እንመልከት። የትም አገር ሴት፣ የማላውቀው ከተማ ሴት፣ ጉግል አድርግ የሚበላው ሙስሊም ምግብ ቤት። በእውነት የትም አሜሪካ ውስጥ እንኳ ሴድ ሬስቶራንት የምፈልገው የሙስሊም ምግብ ቤት። ለምን ሀራም ነገር አያደርጉም እነሱ። ሀላል ነው ኤቭሪቲንግ ሀላል ነው የሚያደርጉት ስጋ። አምኜ የሚበላው እኔ ሙስሊም ቤት ነው። ወደድክም ጠላህ ንጽህና አለው። ምግባቸው ንጽህና አለው። ወይ የፍየል ስጋ ነው ወይ የበግ ስጋ ነው የምታገኘ፣ ራይስ በዶሮ በፍየል ስጋ በእውነት የምሬን ነው የምላቸው፣ እግዚአብሔር ምስክሬ ነው። እኔ የትም ሀገር አሜሪካ ውስጥ የሆነ ቦታ ሲሄድ ሰርች አሪጌ መጀመር ካጣሁ ነው የአሜሪካ ምግብ ሚበለው እንጂ ሙስሊም ምግብ ቤት ነው በለው። ጨዋ ናቸዋል። ንጹህ ነው። ለገንዘብ ብሎ ሀራም ነገር ቆሻሻ ነገር አያረጉ በጣም ነው በቃ ደስ የሚሉኝ በጣም በቃ ምግባቸው ንጹህ ነው። እኔ የትም ቦታ ስትሄዱ የሙስሊም ምግብ ቤት ብሉ፣ ንጹህ ነው ምግባቸው አንደኛ፣ በጣም አምላካቸውን ይፈራል ፈርተው ነው የሚኖሩት። ይሄ ዝም ብሎ ሙስሊም ስለ ይሄ ዝም ብሎ ሂጃብ ሳያደርግ ምናም እየዘለለ የሚኖረው በየጭፈራ ቤቱ የሚጨፍረውን አይደለም። ስሟ መሐመድ ወይ ፋጡማ ተብላ በየክለቡ ምናምን መዘለዋን አ እንደሱ አይነቷን አይደለም። ለኔ እሱ እሱ ኦሬዲ ከአምላኩ የሸፈተ ነው። የሸፈተውን አይደለም። ለ ግን በ ፉሎ የሚያደርግ ፈርሃ አላህን የሚፈራ ሰላት የሚሰግድ ሂጃቧን በትክክል ያደረገች እንደዚህ አይነት ሙስሊሞች ምግብ ቤታቸውም ስትሄድ ቤታቸውም ስትሄድ ገንዘብ አስቀምጠ ራሱ አይነኩብህም። ገንዘብ በአደራ ሚሊዮን ዳላር ወስደህ ሙስሊም ሴትም ትሁን ወንድ ጋር ካስቀምጥ ከአመት በኋላ ብትመጣ አንድ ብር ሳይነካ ይሰጠዋል። ይሄ በትክክል ነው የምነግርህ፣ በትክክል እኔ አዲስ አበባም እያለሁ ምግብ የምበላው የሙስሊም ምግብ ቤት ነው የምበላው። እኔ በጣም ነው የምወዳቸው ሙስሊም በጣም ነው የምወደው። በእውነት ጓደኞቼ ሙስሊሞች ናቸው። በጣም አለባበሳቸው ትላለህ። ሂጃባቸውን አድርገው በዛ ላይ እንዴት እንደሚያምሩ። አንድ የምታስጠላኝ ሙስሊም ሴት አይተህ ታውቃለህ? እስቲ ንገረኝ። የምታስጠላኝ ሙስሊም ሴት አይተህ ታውቃለህ? አለች ወይ የምታስጠላኝ ሙስሊም ሴት የለችም። በጣም ነው የሚያምሩት። ተለይ በቃ ሲወጡ ምናምን አይናቸው ትላለ ፀጉራቸውን እንኳን የተናናቅም በሂጃብ ስላለ አለባመሳት ድጽድ ትብለው ስዕል እኮ ነው የሚመስሉት። ሲመጡ በጣም ነው የሚያምሩት። ይህ የማይካድ እውነታ የማይካድ እውነታ ነው እና አልሐምዱሊላሂ ረብል ዓለሚን አላኒ ኒዕመቲል ኢስላም ብያለው። የማይወኩሉም ሰዎች እንዳሉ ጠቀስ አድርጉልና ልክ ነው እና አብዛኛው ደግሞ የማይካድም እውነታ ነው የተናገረው ነገር። እንደዚህ ሲመሰከር ደስ ይላል። ኢንሻላህ እና ይበልጥ ውስጣችሁን ታውቃላችሁ ስትሰሙ። ራሱ አላህ እንፈራለን። አላህን የሚያስቆጣ ነገር ያለማድረግ ነው ጥረታችን። አብዛኞች ደግሞ እንደዛ ናቸው። ሁላችንም ወንጀለኛ ነን። ይበልጥ ደግሞ አላህ ከወንጀል ያጽዳልን። ነገር ግን ስማችን በሌላ መልኩ እንደማይታማ ይህ የማይካድ እውነት፣ ሌሎች እምነት በድፍረት እንዲሁም ደግሞ በልብ ሙሉነት የሚመሰክሩት ነገር ነው ያምናለው፣ አምናለሁ። የዛሬ ልዳችን የምስል ነበር፣ አብራ ስለገያች ከልብ አመሰግናለሁ። ሰላም አለይኩም ወረሕመቱላሂ በረካቱ መልካም።